እንግዲህ የአማራ ክልል ሁኔታ በተለይ በተለይ በወሎ በተለይ ደግሞ ሰሜን ወሎ አካባቢ ከፍተኛ የሆነ ውጊያ ሰሞኑን እየተካሄደ ነው። እዚህ ሪዮት ላይ እንደምታወቁት የጦርነት ዘገባ ወይ የዋር ሪፖርት አንሰራም፣ ግን የፖለቲካ እና ወታደርናዊ ኢኮኖሚያዊ፣ ማህበራዊ አንድምታዎቹን መወስጠር ከለማየት እንሞክራለን። በቀጥታ የየዕለት ዘገባ እንኳ ባናቀርብ፣ ግን ምን ማለት ናቸው የሚለውን ስናንሳ አብሮ ሐቆቹን ማቋቋም ወይም ስታብሊሺንግ ዘ ፋክት እጅግ አስፈላጊ ነገር ስለሆነ እሱን አስቀድመን እናደርጋለን። እንደምታውቁት ከዛ ምን ማለት ነው፣ ይሄ ትርጉሙ ምንድን ነው የሚለውን እናያለን። ትንሽ ወደኋላ ተመልሰን አሁን በአማራ ክልል ያለው ሁኔታ ለመመልከት እናስባለን። መጀመሪያ የሆነው ምንድን ነው ካልን፣ በወሎ በተለይ ደግሞ ሰሜን ወሎ በአገዛዙ ሰራዊት ላይ ከፍተኛ ጥቃት ደርሷል። ክፍለ ጦሮች ኒውትራላይዝ መደረጋቸው ምንድ ነው፣ ከስራ ውጭ መሆናቸው ከፍተኛ ጉዳት እንደደረሰባቸው ተዘግቧል። ይሄ ያው የእርስ በርስ ጦርነት ነው እና በዚህ እኩይና ዘረፈጅ አገዛዝ ምክንያት እየሆነ ያለ የእርስ በርስ ፍልሚያ ነው እና የሚያሳዝን ነገር ነው ሁልጊዜም። አንድ ሁለተኛ ደግሞ የዚህ ነገር አሳዛኝነት በፖለቲካ እና በንግግር መፍትሄ ሊያገኝ ይገባ የነበረው ጥያቄ በአገዛዙ አመፀኝነትና እና ጨፍጫፊነት ምክንያት አፈሙዝ ምናልባት ብቸኛው ሊባል ወደሚችል አማራጭነት አድጎ አሁን የዜጎቹ ራሳቸውን ከዚህ ጨፍጫፊ አገዛዝ ለመከላከል ጠመንጃ ለማንሳት የተገደዱበት ሁኔታ መኖሩ ነው። ፖለቲካ ሴኪሪታይዝ የተደረገበት ሁኔታ ያለ በመሆኑ ነው እና አሁን በዚህ ሳምንት የታየው እድገት በጣም አስገራሚ ነው። ከዚህ በኋላ የሆነው ምንም ይሁን ምን አንድ እጅግ ወሳኝ የሆነ ትራጀክተሪ የመታጠፊያ ምዕራፍ ላይ ያለን ይመስላል። በሁሉም መልኩ ካየነው ግን ትንሽ ወደኋላ እንመለስ። ይህንን ነጥብ እመልሳለሁ፣ ያላሰው ግን ወደ ኋላ እንመለስና ትንሽ የአሁኑ ፋን ነው ያው ከዚህ በፊት በትግራይ ጦርነት ውስጥ ከመንግስት በኩል የተሳተፈው ፋን ነው። እንዴት ያለ እንደነበረ እናውቃለን፣ ኮዙ ምን እንደነበረ፣ ትርክቱ ምን እንደነበረ፣ ድርጊቱ ምን እንደነበረ እናውቃለን። አኮርዲንግሊ በአለም አቀፉ ህብረተሰብ ዘንድ የሚታይበት የነበረው መነፅር ይታወቃል። በተለያዩ ዘገባዎችም ላይ የአብይ አህመድ እና የኢሳያስ አፈወርቂ ሰራዊት በጦር ወንጀል እና በሰብአዊነት ላይ በተፈጸመ ወንጀል ሲጠራ የቲዲኤፍ በጦር ወንጀል በውጊያ ውስጥ በሚያጋጥሙ የወንጀል ጥሰቶች ተጠቅሶ የአማራ ኃይላት መደበኛ እና የመደበኛ ኃይላት ደግሞ በሶስቱም ነው የተጠቀሱት። እንደምታውቁት በወርክራይም በክራይም አገንስት ማኔት እና በኤትኒክ ክሊንዚንግ ይሄኛው ፋኖ ነው። በኮዝም በአቅጣጫም በተነሳበት አላማም ከዛኛው ፍጽሞ የተለየ ነው ብዬ ነው የማስበው እኔ እና አስቀድሞ አገዛዙ ራሱ የትግራይ ጦርነት ለማሸነፍ ሲል ያደረጋቸው ነገሮች ምቹ ሁኔታ እንደፈጠሩለት እኳ ባይካድ ግን በኮውዝም ሆነ በአቅጣጫ በግብም ሆነ በሬው ታሪክ በጣም በጣም በጣም የተለየ የፋኖ አደረጃጀት ነው ያለው ሰው። ስያሜው አንድ ቢያደርገውም ልክ የመንግስት በየቦታው የሚያደራጃቸው ለሆነ እኩይ ዓላማ ሲል የሚያደራጃቸው አብረውት የጦርነት የወንጀል ግብራበር እንዲሆኑት የሚያደራጃቸው አሉ፣ በተመሳሳይ ስም የሚጠሩ። በአንጻሩ ደግሞ በኦሮሚያ ተመሳሳይ ነገር አለ፣ እንደምታውቁት ተመሳሳይ ፀጉር እያሰራ ልብስ እያስለበሰ የሚያደረጃቸው አሉ ሰው። በአንጻሩ ደግሞ እውነተኛው የኦሮሞ ነፃነት ሰራዊት አለ። የዛን ያክል የምንነትና የማንነት ልዩነት አለ በእነዚህ በሁለት ፋኖች መካከል። አሁን እያወራ ያለው ፋኖ ባለፉት ሁለት ዓመታት በአንድም በሌላ መንገድ የወታደራዊ ዘመቻዎቹን አናላይዝ እናደርግ የሚያወጣቸውን መግለጫዎች፣ የሚሰጧቸውን ቃል ምልልሶችና የሚወስዷቸውን እርምጃዎች ላይ ስናደርግ ስንደግፍም ሆነ በሚያስፈልግ ሁኔታ ደግሞ ትችት ስናቀርብ የቆየንበት የአማራ ህብረተሰብ የህልውና አደጋ ገጥሞታል አል በሚል ያንን የህልውና አደጋ ለመከላከል የተዋቀረ አደረጃጀት ነው። በእኛ በኩል ደጋግመን እንደገለጥ ነው። በርግጥም በአሁኑ ወቅት የአማራ ህብረተሰብ የህልውና አደጋ ገጥሞታል። በአሁኑ ወቅት በኢትዮጵያ ውስጥ የህልውና አደጋ በአገዛዙ ያልተደቀነበት ህዝብ አለ ብዬ አላምነም እኔ በተለይ በተለይ ደግሞ የዚህ ህልውና አደጋ ቁጥር አንድ ሰለባ የነበረው በሙሉ ኃይል የተዘመተበት የትግራይ ህዝብ ነበር። አገዛዙ ያንን አፈሙዝ አዙሮ ያንን የመጨፍጨፍ ፋየር ፓወር እና የስቴት ፓወሩን አዙሮ በአማራ ህዝብ ላይ እንደ ህዝብ ነው እየጨፈጨፈ ያለው ሰው በአማራ ህዝብ የአማራን ህብረተሰብ ህልውና ለመታደግ የሚደረግ እንቅስቃሴ ሁሉ ቫሊድ እና ልጅትሜት ነው። የማም ነው። ይህንን በሬዎች በተደጋጋሚ ያንጸባረኩት የተናገርኩት አቋም ነው። ሰው ይሄ አደረጃጀት የፋኖ አደረጃጀት አገዛዙ ራሱ ልክ በሌሎች ቦታዎች ሁሉ እንዳደረገው በፖለቲካ በንግግር፣ በድርድር መፈታት የሚችሉ ችግሮችን በትዕቢትና በእብሪት ቀበቶ አስፈታለሁ፣ አንበረክካለሁ ወደ ተረፈ ብሎ የጀመረው ጦርነት ነው። ይሄ መታወቅ አለበት። ጦርነቱ ማለት ፋኖ መከላከልም ሳይጀምር በፊት በእኔ አስተያየት የአማራ ህዝብ በብልጽግና ምክንያት የሎና አደጋ ነበረበት። ይህንን እኔ ከትግራይ ጦርነት በፊት ጭምር በተደጋጋሚ ስናገር የነበረው ነገር ነው። በተለያዩ የኢትዮጵያ ክልሎች ውስጥ ባሉ የአማራ ብሔር ተወላጆች ላይ ይፈጸም ስለነበረ ጥቃት በስፋት በዚህ ሪወት እንዘግብ ስለነበረ ማለት ነው። ያኔ ግን የአማራ ልሂቃን ቀላል በማይባል ቁጥር የገዛ ህብረተሰባቸው የህልውና አደጋ እያለበት እንኳን ዛ የህዝባቸው የህልውና አደጋ ማየት ሳይፈልጉ ወይ ታውረው ሊባል ይችላል። በህወሀት ሰፋ ባለመልኩም በትግራይ ጥላቻ የታወሩበት ጊዜ ነበር ብል እኔ መሳሳት አይመስለኝም። ቀላል የማይባል ቁጥር ያላቸው ሁሉንም ማለት አልችሉም፣ ግን ቀላል የማይባል ቁጥር ያላቸው ግን የገዛ ህብረተሰባቸውን ጥቅም ከመከላከል ይልቅ የሆነን ህብረተሰብ በመጉዳት ላይ ተሰማርተው ነበር አብይ አህመድ በኋላ ነው በኋላ አይደለም የአማራ ህዝብ የህልውና ስጋት የሆነው ባይነኝ ከመጀመሪያው ጀምሮ በትክክል የሚያሰላ በትክክል የሚያጤን ቢኖር ኖሮ የአብይ አህመድ አገዛዝ በተለይ በተለይ በሰሜን ባሉ ህዝቦች ላይ የተለየ ቆሾ ያለው በአማራና በትግራይ ህዝብ ላይ ጥርስ የመከሰ ይሄ ማለት ግን ሌሎቹን ህብረተሰቦች ይጠቅማል ማለት አይደለም። ለሌሎች ህብረተሰቦች ውግንናና ጥብቅና ያለው ማለት አይደለም። ግን የሚያይ ቢኖር ኢት ዋዝ ክሊር ፍሮም ቢግኒንግ ማለት ነው። ያም ሆኖ አገዛዙ በትርክት አንድ የሀገሪቱን የስቴት ፓወር እና የህዝብ ሞቢላይዝ ተደርጎ የሚፈጠረውን አቅም በሙሉ የትግራይን ህብረተሰብ ለመጨፍጨፍ ተጠቅሙበታል። ግን ወደዛ እንደሚዞር በጣም ግልጽ ነበረ። በሬው ታሪክም በምን የሚነገረው የነበረ ነገር ነው። በነገራችን ላይ በኋላ እንደታወቀው ደግሞ በግልም የተለያዩ አስተያየቶች ይሰጥበት የነበረ ነገር ነው። አሁን እሱን እና የአማራ ህብረተሰብ በእርግጥም አብይ አህመድ ከመጣ ጀምሮ፣ ከዛ በፊት የነበሩበት መዋቅራዊ ችግሮች አሉ ግን ክሊር ን ኤምነንት ይባላል አይደል? ክሊር ን ኤምነንት በሆነ ደረጃ ይህ ሁሉ እና አደጋ ነበረበት ከአብይ አህመድ መምጣት ጀምሮ እያምናለሁ። ሆነም ቀረ በይፋ ጦርነት የጀመረበት ምክንያት በእብሪት ነው። እና በእብሪት ይህን ጦርነት በትዕቢት ይህን ጦርነት ከጀመረ በኋላ አንበረክካለሁ፣ የትም አይደርሱም፣ በመካከላቸው መከፋፈል አለ፣ ያንን በመሀል ሽብልቅ እየከተትኩ እጠቀምበታለሁ ብሎ ነው ያሰበው። እና በተወሰነ ደረጃም አልተሳካለትም ማለት ያስቸግራል። ለምሳሌ የሰኔ አስራ አምስቱ የባህር ዳር የመፈንቅለ መንግስት ተውኔት ራሱ የሚነግረን እሱን ነው። በነገራችን ላይ ያም በወቅቱ አብይ አህመድ በአማራ የፖለቲካ ህብረተሰብ መካከል ከባድ የሆነ መፈካከል፣ መከፋፈል መፍጠር ተሳክቶለት የነበረ ጊዜ ነው ሊባል ይችላል። በኋላም እንግዲህ የፋኖን እንቅስቃሴ ይሄስ እንደው የትግራዩን ያህል ቻሌንጅ አይገጥመኝም። ምክንያቱም የተደራጀ ፖሊቲ የለውም፣ የተደራጀ ሰራዊት የለውም፣ የተደራጀ ስትራክቸር፣ የመንግስት ስትራክቸር የለውም። የመንግስት ስትራክቸሩ በእኔ ቁጥጥር ስር ነው። ትግራይ እንደሆነ ሁሉ እንደ መንግስት ስትራክቸር አለ ምክን ጋተቃሩ የቆመው ስለዚህ በቀላሉ ክራሽ ላደርገው እችላለሁ ብሎ የገባበት ጦርነት ነው። አገዛዙ እንደ ቁንጮ ሰው እንደዛ አገዛዝ የበላይ እንደ አብይ አህመድ ሁሉ በባህሪው ዘረፈጅ እና ቫዮለንት ስለሆነ ነገሮችን በድርድር እና በንግግር መፍታት መስጠት እና መቀበል ብሎ ነገር ያልተፈጠረበት በዲኤንኤ ውስጥ የሌለ ነገር ነው፣ እና በእብሪትና በትምክህት ነው ይህንን ጦርነት በጥቂት ቀናት ውስጥ አጠናቅቃለሁ ብሎ የጀመረው። ልብ ማለት የሚያስፈልገው የትግራዩን ጦርነት በሁለት ሳምንት አጠናቅቃለሁ ብሎ ጀምሮ ሁለት ዓመት የተዋጋው መሆኑን፣ በዛም ጦርነት ስልጣኑን ሊያጣ ጫፍ ደርሶ የነበረ መሆኑን አሁን ላይ የአብይ አህመድ ከፍተኛ ፈተና በመሆን የተደራጀው አደረጃጀት ከመፈጠሩ በፊት በአማራ ክልል ያለው የፖለቲካ ህብረተሰብ ከአብይ ጎን በመሆኑ ምክንያት የአብይ አህመድ ስልጣን እስከ ዛሬ ድረስ እንዲጸና በጣም ቀላል የማይባል አስተዋጽኦ ያደረገ መሆኑንም መካድ አይቻልም። አሁን ማንሳት የፈለግኩት ምንድን ነው? መጀመሪያ ፋኖ እንደዚህ በአንድ ጊዜ ውግ ነበር ያለው እንቅስቃሴው ኦልሬዲ የሬቶሪክ ንጣፉ ነበረ። የትረክት ንጣፉ ነበረ። ሪዘንትመንቱ ነበረ። አገዛዙን በተመለከተ መረዳት በትክክል እየተፈጠረ ነበር፣ መረዳትም ሬዝኔት እያደረገ ቆይቷል። በኋላ ልዩ ኃይሉንና ሌላ ማናቸውም የትጥቅ አደረጃጀት መኖር የለበትም ብሎ ትጥቅ ለማስፈታት ሲሞክር ቀላል የማይባል ቁጥር ያለው የሰለጠነ ኃይል ወደ ፋና አደረጃጀት ተቀላቅሎ አገዛዙን ነበር የገጠመው። አገዛዙ ደግሞ በዚህ ልክ ብሎ አፕ ያደርጋል ብሎ ስላልገመተ የምድንገት ቡልቅ ያለው አደረጃጀት ከተሞች ውስጥ ከመቆጣጠር የሚያስገርም አይነት ቅስቃሴ እስከ መፍጠር ነበረ። ያ ግን በስርዓት ስትራክቸር ተሰርቶበት አደረጃጀት ተፈጦ ፖለቲካው ተለይቶ አቅጣጫ ተቀምጦ ስትራቴጂ ተሰርቶ የተደረገ ስላልነበር በነበረው ኤነርጂ፣ በነበረው ጉልበት፣ በነበረው ግስጋሴ መቀጠል እንደማይችል ከመጀመሪያው ይታወቅ ነበረ። ይሄ ግን በብዙዎች ዘንድ ተስፋ አጭሩ ነበር። ለምን መሬት ተከል መሆን ነበረበት። ልክ ነው። ያን የህዝብ ድጋፍ ነበረው ግን የተሰራ ስትራክቸር ያስፈልገው ነበረ። መናበብ ያስፈልገው ነበር። አቅም ማሰባሰብ ያስፈልገው ነበረ። በኋላ ሪግሬስ አረጋ አይደለም ብዬ የማስበው ያ ግስጋሴ ሲቀለበስ ወደ ትክክለኛ ስፍራው ተመለሰ ማለት መሬት ላይ አፈሩ ላይ ተክሎ እያደገ እያደገ እያደገ መጥቶ በቀላሉ ወደማይፈታ አደረጃጀት ለመቀየር ያ ጊዜ ያስፈልገው ነበረ። ስለዚህ ያ መሆኑ አስፈላጊ ነበረ። በኋላ ማለት አገዛዙ ክራምብል አርጎ ቢሆን እንኳን በዛ ሁኔታ ክራምብል አርጎ ኖሮ ቢሆን እንኳን ኦልሬዲ ባልተሰራ የፖለቲካ ስራና የዚ ሰንሰለት ምናልባት በአማራ የፖለቲካ ህብረተሰብ መካከል ከባድ ችግር ሊፈጠር ይችል ነበር ብሎ ማለት ስህተት አይመስለኝም። አንዳንዶች ያንን ወቅቱ የፋኖ እንቅስቃሴ ሬግሬስ ማድረግ እንደ ወደኋላ መመለስ፣ እንደ ሽንፈት፣ እንደ ምናምን ሌስሎት ሞክረዋል። ያው ይሄን ማረግት ያገዛዙ ቅልብተኞች እንደሆኑ ይታወቃል እና ያ ግን አልነበረም። በቃ ተፈጥሯዊ የሆነ እድገቱን እንዲያድግ ወደ ትክክለኛ አቅሙን ወደሚመጥን በወቅቱ የነበረውን አደረጃጀት ወደሚመስል ሁኔታ ነው የተመለሰው። ያኔ የአደረጃጀት ችግሩም ተለየ፣ ያሉ የፋኖ አደረጃጆች መካከል ያለው ልዩነትም ታወቀ። በአካሄድ ደረጃ በፖለቲካ፣ በዲፕሎማሲ፣ በውትድርና ረገድ ያለው የአስተሳሰብ ልዩነትም ተገለጠ። የትኛው አደረጃጀት አሸንፎ እንደሚወጣም ጊዜው ራሱ እንትን ያደረግ ነበር። በወቅቱ እኛ እኔ የሰጥ የነበረው አስተያየት ምንድን ነው? በደረጃችሁ መካከል ግጭት በሚፈጠርበት ጊዜ ወዲህ ወይም ወዲያ ያደለ አስተያየት አደለም ለማስጠት ፈልግ የነበረው አንድ እርምጃ ወደኋላ ተመለሱና ከተቻለ አንድ ላይ መርጅ ማድረግ የሚቻልበት መንገድ፣ ካልሆነ ደግሞ ተናቦ መስራት የሚቻልበት መንገድ ነው ማሰብ ያለባችሁ፣ እንጂ አሁን ላይ ጫፍ ልቆ መሄድ በኋላ በጣም ከባድ የሆነ ጠባሳ ይፈጥራል። እንደ ፖለቲካና ውትድርና መሀልም ሴት የሚያደርገው ነገር አደገኛ ነው። ስለዚህ ወደኋላ ተመለሱ ነበረ፣ አንድ እርምጃ ወደኋላ ተመለሱ ነበረ የኔ አስተያየት ድርድርን በተመለከተ። የነበረው አተያይ ልዩነት የምታስታውሱት ነው። የፕራዮሪቲ ማን ነው ዋና ችግራችን የሚለው ጉዳይ ላይ የነበረ ሀሳብ ልዩነት ነበር። እንደምታውቁት አቅጣጫን በተመለከተ መዳረሻን በተመለከተ ግብን በተመለከተ አጠቃላይ የሆነ እንደው በትልቁ ጉዳይ ላይ እንኳን ሊያክል ልዩነት ኖረ ባይባል ግን መነሻና መዳረሻን በተመለከተ እናያቸው የነበሩ ከፍተኛ የሆኑ ውዝግቦች የምናስታውሳቸው ናቸው። ያ ተፈጥሯዊ ሂደት ነው። በሌላም ቦታ የሸምቅ ውጊያዎች በሚጀመሩበት ወቅት ያጋጠሙ ናቸው። በነገራችን ላይ ምናልባት የአማራ ክልል ህብረተሰብ ስቃይ እንዲያጥር በተሻለ ፍጥነት ሁኔታውን ልብ ብለው መስራት ነበረባቸው የሚያስብሉ ነገሮች ነበሩ። በሁለት ምክንያት አንዱ፣ አንደኛ የተለየ የአገዛዙን ምንነት ለማስረዳት ብዙ መድከም አልነበረባቸውም። ኦልሬዲ ያገዛዙ በጨፍጫፊነቱ እና በጨካሚው ምክንያት በህብረተሰብ ታውቆ ነበረ። ሁለተኛ ህዝቡ ስላለበት የህሉን አደጋም ነጋሪያ ያስፈልገው ነበር። ኦልሬዲ ያገዛዙ በተግባሩ ሰርቶት ነበር፣ ስራውን አንድ እሱ። ሁለተኛው ምክንያት ማስጠን ነበረባቸው የሚያስብለው ሌሎች ካደረጓቸው እንቅስቃሴዎች መማር የሚችሉበት ድል ነበረ። የተሳካላቸውም ያልተሳካላቸውም መማሪያዎች ነበሯቸው። ለምሳሌ የህወሀት እንቅስቃሴ አሁን የምናመረው ስለ አይዲዮሎጂ ስለምን አይደለም፣ ለመማር መውደድ መጽላት ብዙ ትርጉም ያለውም በነገራችን ላይ እና ከሻቢያ አደረጃጀት የምትወስደዋለ ማትወስደዋለ ከህዋሃት የምትወስደ ማትወስደዋለ ከሌሎችም ጀምረው ካልተሳካላቸው የሽምቅ ውጊያ በኋላ ወደ ኮንቬንሽናል አርሚ የተቀየሩ አደረጃጀቶች መማር የሚቻልና የማይቻል ነገር ነበር። ሰፊ ሊትሬቸር እና የተግባር መማሪያ ነበራቸው። ከዛ ላይ የህዝብ ድጋፍ ነበራቸው። ቀደም ሲል የሚጠቀስበት እና ከዚህ መፍጠን ይችል ነበር የሚል አይ ቲንክ ቫሊድ የሆነ አስተያየት አለ። የህዝቡም ስቃይ ስለበዛ ያንን ስቃይ ለማሳጠር የአገዛዙንም እድሜ በማሳጠር የሀገሪቱን የመፍረስ አደጋ ለመቀነስ በሚል ግን መሬት ላይ ደግሞ ነገሮች የተለዩ ናቸው። ወደ መሬት ወርዱ፣ እንዲህ ያለ አዲስ አደረጃጅ ለመፍጠር አስቸጋሪ የሆኑ እንቅፋቶች እንደነበሩ መረዳት ያስፈልጋል። በወቅቱ የነበረው ክርክር ምንድን ነው? በአገዛዙ በኩል ከተማ እየገቡ ይወጣሉ፣ ተራ ሽፍቶች ናቸው፣ ጥቃት እየፈጸሙ ይሄዳሉ ወደ ተረፋ የሚል ነበረ። እሱም ትርጉም አልነበረው። ምክንያቱም ሙቅ ውጊያ ባህሪ ዚካ ሽምቅ የተባለው ለዛ ነው፣ እያሸመቀ ጥቃት እንዲፈጽም ነው። እያሸመቀ ወደ ተለያየ ወደማይገመቱ ቦታዎች በእንቅስቃሴ እያደረገ ሰርቫይቭ ማድረግ ነው የነበረው። ወቅቱም የፋኖ የአሁን ስራ አለመጥፋት ነው። ኤግዚስት ማድረግ ነው። ኤግዚስት ማድረግ ነው። ኤግዚስት ሲያደርግ ጊዜ ይገዛል፣ ሎጂስቲክስ ይኖረዋል፣ አደረጃጀቱን ያስተካክላል፣ ያጠነክራል፣ ያጠራል፣ አቅጣጫውን ይወስናል። የህዝብ ድጋፍ እና የሚያገኘውን አቅም በተወሰኑ ማዕከላት ማደራጀት የሚችልበት ይፈጥራል። ፖለቲካውን ይሰራል። ከጎንዮሽ ካሉ ኃይላት ጋር የዲፕሎማሲ እና የሌሎች አይነት ግንኙነቶች ለመፍጠር ይነጋገራል፣ ይደራደራል፣ ይወስናል፣ ይተባበራል ተረፈና እነዛ ሁሉ ተግባራት በጊዜ የሚሰሩ የነበሩ ናቸው። በዛ ላይ እንቅስቃሴውም ከራሱም ሆነ ከሌሎች ይማራል፣ ለሌሎችም መማሪያ ይሆናል። ነው ተፈጥሯዊ የሆነ እድገቱን ማደግ ነበረበት። አሁን ላይ ወደኋላ ተመለሰን ስናየው ያለፉት ሁለት ዓመታት እንቅስቃሴ ያ ነው ሊባል ይችላል። በሌሎች የሽምቅ ውጊያዎችም በነገራችን ላይ የትም ብትሄዱ የሽምቅ ውጊያው አጀማመር አለ። በመካከል በጣም ከፍተኛ ደረጃ ላይ የደረሰ የመሰለባቸው ጊዜዎች ነበሩ። እንደገና ሪግሬት አድርገው ለመጥፋት የደረሱበት ጊዜም ነበር። ከዛ እንደገና በአዲስ መልክ ተጠናክረው ደግሞ የተመለሱበት ሁኔታ አለ። እንደውም በዛ ደረጃ ፋኖ ቻሌንጅ ደ ነበረ አይመስለኝም። ለምሳሌ ሻዕቢያ ከተመሰረተ በኋላ ለአስመራ 10 ኪሎ ሜትር ርቀት ላይ ሆኖ አስመራን ከቦ የነበረበት ጊዜ ነበረ። በኋላ እንደ አዲስ በተደረገ ዘመቻ ወደ ሳህል እንዲቀነበብ ተደርጎ እንደገና ተመልሶ በጣም አመታት ወስዶበት መልሶ ተደራጅቶ እንዲያሆኑ ወደ ዋና የፖለቲካ ተጫዋችነት የተመልሰው ዋህትም እንዳያለ ነገር ገጥሞት ነበር። በነገራችን ላይ በ1980 ዓ ም ኦልሞስት ማዘዣ ጣቢያው ሊያዝ ደርሶ የነበረበት ጊዜ ነበረ። 1980 ክረምት በኋላ ነው። በ604ተኛ ኮር ላይ በተደረገ ኦፕሬሽን እና ከዛ በኋላ ባሉት ነው መልሶ ማንሰራራችሁ የነበረው። ሰው ይገጥማል እንዲህ አይነት ነገር አዲስም ነገር አይደለም። የቅርብ ሀገሮቻችን ምሳ የሀገራችንን ሸማቂዎችን ንጥቀስ በሚል እንጂ ወደ ሌሎች አገራትን ብንሄድ በጣም በዚህ ጉዳይ ሰፊ የሆነ ማመሳከሪያም መነጻጸሪያም ይኖራል ብዬ እገምታለሁ አምናለሁ። አለም ደግሞ ስፋት እንዳለ ግልጽ ነው። ይህን ሁሉ ያነሳት ምንድን ነው? ሰሞነኛ እንቅስቃሴ እና የዚህ በሰሜን ሁሉ ያለው በጣም የሚያስገርም በወልዲያ ዙሪያ እና በአካባቢው ያለ ትልቅ ወታደራዊ ስምሬት ምን ይናገራል? የምን ውጤት ነው? ተመልሶ ልክ ቀደም ሲል እንደጠቀስናቸው ያሉ እንቅስቃሴዎች ከፍተኛ ደረጃ ላይ ከደረሱ በኋላ ወደ ኋላ ሪግረስ ሊያደርግ የሚችል እንቅስቃሴ ነው ወይስ በቃ ፖንት ኦፍ ኖ ሪተርን ነው? ከዚህ በኋላ ወደ ኋላ ሊመለስ ወደኋላ ሊቀነበብ የማይችል ምንድነው ክስተት ነው ነው አይደል? ጥያቄ አሁን ወል እሱ ምንም እንኳ በእንቅስቃሴው መሪዎች ብልሃትና ጥንካሬ የሚወሰን ቢሆን፣ ነገሩን ባሻገር ሆነን እንደምንመለከት እንደምናጤን፣ እንደምናጠና ሰዎች ግን በአንዳንድ ምክንያቶች ይሄ ነገር ይቀለበሳል የማለት ማለት ሊቀለበስ የሚችልበት እድል ዝቅተኛ ነው ባይ የለም ባለል እንኳን ዝቅተኛ ነው ባይ ለምን አንደኛ ቅድም የጠቀስኩት ጊዜውን ወስዶ ከህብረተሰቡ ጋር ተነጋግሮ መዋቅር ሰርቶ አደረጃጀቱን አበጅቶ ነው ይሄ እየሆነ ያለው። ይሄ ወታደራዊ ዘመቻ ከመጀመሩ በፊት በፋኖ አደረጃጀቶች መካከል ጥሩ የሚባል መናበብ፣ ትስስር ከዛ ወደ ውህደትም የሚሄድ ትስስር የመፍጠር እንቅስቃሴ እየተደረገ ባለበት ጊዜ የመጣ ነው። የሆነ ቦታ ላይ አለመስማማት ኖሮ የሆነ አካል ቀንቶት ያገኘው ነገር አይመስልም። አይደለም ከዚያ በፊት እዚህም የምናነሳቸው የነበሩ ተስታውሳላችሁ፣ በውይይቶቻችን መካከል የምናነሳቸው የነበሩት ነገሮች የሚነግሩን የነበረው ይጠቁሙን የነበረው የምናገኛቸው መረጃዎች ይጠቁሙን የነበረው ነገር እሱ ነው። ንግግር ተጀምሮ ብዙ ስራ መሰራቱን በየአቅጣጫው መግለጫ እየተሰጠ ወደ አንድ አደረጃጀት ለመምጣት የሚደረግ ብዙ ጥረት ያለበት ያንንም አደረጃጀት በህብረተሰብም ግፊት በላይ ፍላጎት የተጠናከረበትና የተጧጧፈበት ጊዜ ላይ የመጣ ነው። ይሄ ደግሞ ምን ይፈጥራል? በህብረተሰቡ ዘንድ በእርግጥም የፋኖ አደረጃጀት መንግስት አከል ወደ መሆን እየተቀየረ ያለበት፣ ህዝቡም ይህንን እያየ ያለበት ነው ማለት ይቻላል። ከተለያዩ መረጃዎች በመነሳት እዚህ ከበቃሉ አላምረው ጋር በቅርቡ አደረግነው ውይይት ላይ ከመሬት ላይ ካሉ ሰዎች የተገኘን መረጃ ጥቅሶ ሲያስረዳ ታስታውሳላችሁ እና በብዙ ቦታዎች የብልጥ የአገዛዙ አስተዳደራዊ መዋቅር ፈርሶ አሁን ፋኖ እየተንቀሳቀሰ በአገዛዙ ላይ ጥቃት ከመፈጸም ወደ አስተዳደር መስርቶ ወንጀል የመከላከል ኃላፊነትን ወደ መረከብ የተሸጋገረባቸው በርካታ ቦታዎች አሉ። ይሄ ሁለተኛው ልብ መባል ያለበት ነጥብ ነው። አንዱ የመተባበር ፍላጎት በጣም ከፍተኛ በሆነበት ጊዜ እየተደረገ ያለ መሆኑ ነው። ሁለተኛ መንግስት አካል የሆነ ቅርጽ እየያዘ ያለበት ጊዜም ሆኖ ነው። ራሱ አገዛዙ አይክድም በአማራ ክልል ያለው መዋቅሩ እጅግ በአብዛኛ በብዙ ቦታዎች የፈረሰ ሆኑ። በነገራችን ላይ ቢክንም ባይክድም ግን ጦርነት ኤክስኪዩት የሚያደርግበት መንገድ፣ ጦርነት የሚከውንበት መንገድ ብዙ የአማራ ክልል አካባቢ በቁጥጥር ስር እንዳይደለ ይናገራል ምክንያቱም ብዙ ጊዜ ተናገረዋል። ከባድ መሳሪያና ድሮን ለመጠቀም የምትገደድበት የጦርነት አይነት በቁጥጥር ስር የሌለው ግዛት በጣም ሰፊ በሚሆንበት ጊዜ ነው። በቁጥጥር ስር ያለን ግዛት ወይም ከቁጥጥር ውጭ የሆነው ግዛት ያን ያህል ትልቅና ሰፊ በማይሆንበት ጊዜ ድሮን መጠቀም በጣም በጣም አዋጪ አይደለም። እንደምታውቁት አገዛዙ ደግሞ ባንክራፕት ነው። በኋላ እናነሳው ይሆናል። በየቦታው እየሄደ ከዚህ ቀደም ያደረግ እንደነበረው የቀደመው አሊያንሶቹን እያፈረሰ አሁን ከሩሲያ ጋር ለመጠጋት እና ከሩሲያ ጋር ለመተሻሸት እየሞከረ ያለው በጣም ስር የሰደደ የገንዘብ እና የሌሎች ነገሮች እጥረት ስላለበት ነው። ያለ ዩኤኢ ድጋፍም እስካሁን ድረስ የመግዛት አቅም ላይኖረው ይችል የነበረ አገዛዝ ነው። ይህንን ሁሉ ስናይ ይሄ እንቅስቃሴ መልሶ የመቀልበስ እድል የሌለው ነው ማለትን የበለጠ ትኩረት እንድንሰጠው ያደርጋል። የበለጠ ትኩረት እንድንሰጠው ወደዛ እንድናደላ በጣም የሚያደርግ ነገር ነው የምናየው ደረጃ ሳለ ማለት ጊዜ ወስዶ የመቀራረብ ፍላጎት መታየቱ አለ። ሁለተኛ መንግስት አካል እንቅስቃሴና ስትራክቸር መስራቱ አለ። በዚህም ምክንያት በህዝብ ዘንድ እየተፈጠረ ያለ እምነት አለ። ከዛ ደግሞ አሁን አገዛዙ ፎከስድ የሆነ ጦርነት ለማካሄድ በጣም በጣም በጣም የሚቸገርበት ግ ነው። ዶንጌት ሚሮንግ አገዛዙ ያለ ፎከስም የማውደም አቅሙ ዝቅተኛ ነው እያልኩ አይደለም። ሁልጊዜ ብልጽግናን በተመለከተ ስናስብ የማውደም አቅሙን በፍጹም አንደርስቲሜት ማድረግ የለብንም። እንዴት እንደምንከላከለው ነው እንጂ ማሰብ ያለብን። ማውደም መንግስት መሆንን ስለማይጠይቅ ነው። ማውደም አንድ ማናቸውንም እቤት ውስጥ ያለን ንብረት ሸጦ አውዳሚ የሆነ መሳሪያ መግዛት የሚፈልግ ተስፋ የቆረጠ ግለሰብ እንኳን በህብረተሰብ ላይ በጣም በጣም በጣም ከፍተኛ ውድመት ሊያስከትል ይችላል። ነገር በውድመት እና በውድመት ብቻ የሚለካ ከሆነ አገዛዝ ነኝ አራት ኪሎ ቁጥር እያለሁ ያለ ሲሆን ደግሞ ምን ያህል ለዜጎቹ የኦክስጅን ያክል አስፈላጊ የሆኑ ጉዳዮች ሁሉ አጥፎ ራሱን፣ በነገራችን ላይ ቃል በቃል ተናግሯል። ካፒታሉ አስር ቢሊዮን ዶላር ነው። ያንን አስር ቢሊዮን ዶላር አጥፋ ራሷን ትከላከላለች፣ ወር እኔ ራሴ እከላከላለሁ ነው ያንን ማለቱን ልብ ይሏል። ስለዚህ ስለ ብልጽግና ስንናገር የማውደም አቅሙን አንደርስትሜት እያደረግን አይደለም። የማውደም አቅም ግን ሁልጊዜ አሸናፊ ያደርግም፣ ጥፍቶ ፊ ሊያደረግ ይችል ይሆናል እንጂ የማውደም አቅም ስልጣንህን ያጸነዋል ማለት አይደለም። ይህንን ታሳቢ አድርገን ስንናገር ፎከስ አድርጎ አሁን ከትግራይ ጋር ያለው ግንኙነት ምን እንደሆነ ይታወቃል። ከሻቢያ ጋር ያለው ግንኙነት ምን እንደሆነ ይታወቃል። በአማራ ክልል ያለበት ሁኔታ ይታወቃል። በኦሮሚያ ክልል ያለው ሁኔታ ይታወቃል። በአጠቃላይ በዓለም አቀፍ ደረጃ ያለው ዲፕሎማሲያዊ ገጽታ ይታወቃል። በሱዳን ውስጥ ያለው አፍራሽ ሆኖ ይታወቃል። በሶማሊያ ውስጥ ያለው ስታንዲንግ ይታወቃል። ከሶማሊላንድ ጋር የነበረው ግንኙነት እንዴት እንደተፋረሰ ይታወቃል። ስለዚህ አገዛዙ በራሱ ብለንደር ምክንያት አጣብቂኝ ውስጥ ያለ ነው። ይሄ በትግራዩ ጊዜ እንደነበረው የዓለም ኃይላትን ሁሉ አሰባስቦ የገጠመውን ያክል እንዳይሆን ያደርጋል። ያኔም እንኳን ማሸነፍ አልቻለም። ኦልሞስት የአገሪቱ ህዝብ በጠቅላላ ሊባል በሚችል ደረጃ አደግፎት፣ የአገሪቱ ልሂቅ በጠቅላላ አደግፎት፣ የአገሪቱ ሴኩሪቲ እና ሚሊተሪ ስትራክቸር በሙሉ በስሩ በነበረበት እና የሻዕቢያ ሙሉ ኃይል እጁ ላይ በነበረበት፣ የክልሎች ልዩ ኃይል እና የፖሊስ ኃይል ጭምር በጦርነቱ እንዲገባ ባደረገበት፣ ህዝብን እንደ ህዝብ ተሳተፉ ባለበት ጊዜ እንኳን ጦርነቱን ዲሳይሲቭሊ ማሸነፍ አልቻለም። አሁን ከዛ ያኔ ከነበረ ሁኔታ የተቀየሩ በርካታ ነገሮች ናቸው። ያኔ አላዩ የነበረው ሻቢያ አብረት አይደለም። ያኔ አብረውት የነበሩት በርካታ የአማራ የፖለቲካ ህብረተሰብ ሊሂቃን አብረውት አይደሉም። ያኔ ከሞላ ጎደል ያኔ ያክል ተቃውሞ አያሰማ የነበረ ወይም ያሰማውም የነበረው ተቃውሞ በኦሮሞ ነጻነት ሰራዊት የተወሰኑ አካባቢዎች ላይ ብቻ ብቻ የነበረው የኦሮሚያ ጦርነት በተለያዩ አካባቢዎች ተስፋፍተዋል። ያኔ አጠፋዋለው እና ዱቄት አድርጌዋለው ያለው ህወሀት ያው ቆሳስሎ ተዳክሞ ምን ብሎም ቢሆን ህወሀት ትርጉም በሌለው ደረጃ እንደ ፖለቲካ ፓርቲ አረሞች ላይ እንኳ ቢሆን ያ ማለት የትግራይ ህዝብ የመኖር ዚል የትግራይ ህዝብ ሬዚስት የማድረግ አቅም ሙሉ በሙሉ ክራሽ ተደርጓል ማለት ስለማይቻል፣ ወዘተ ብዙ ብዙ ነገሮች ተቀይረዋል። ስለዚህ የቀደመውን ያክል ጉልበት ይሄ እንደ መንግስት ያለ ኤክስኪዩት የማድረግ አቅም የማድረግ ኃይል ይኖረዋል ተብሎ አይታስብም። በጊያን ይሄ ግን በህዝብ በተሰበሰብ መካከል ተተኳሽ ጥሉ ብዙዎችን ከመፍጀት ያግዳል ማለት አይደለም። እሱ ግን የመንግስትነትና የስልጣን ጥንካሬ ማሳያ በፍጹም ተደርጎ ሊወሰድ አይገባም። እንዴት ያን እንዳይሆን በኢትዮጵያ ውስጥ ያለውን ተቃውሞ ማስተባበር ይቻላል፣ እንዴት እስ ይገባል የሚለው ላይ መነጋገር ነው የሚያስፈልገው። ይሄ አገዛዝ ይሄ ዘረፈጅና እኩይ የአብይ አህመድ አገዛዝ አገር ይዞ እንዳይጠፋ ምን ማድረግ ይገባል ስለሚለው እንድንነጋገር ብቻ ነው የሚገባው። ስለዚህ በእኔ አስተያየት ይሄ ከዚህ ቀደም ከተደረጉት እንቅስቃሴዎች በተለየ አሁን በሰሜን ወሎ ያለው እንቅስቃሴ ምናልባት ፖይንት ኦፍ ኖ ሪተርን ሊሆን ይችላል። የፋኑን በተሟላ ሁኔታ ወደ ኮንቬንሽናል አርሚ የመቀየር ምዕራፍ ቀዳሚ ክፍል ነው እንድንል እና ከዚህ በኋላም ይህ እንቅስቃሴ ሬግረስ የማድረግ እድሉ ዝቅተኛ ነው። ቦታ ሊለቀቅ ቦታ ሊያዝ ይችላል፣ ግን ኦልሞስት በአማራ ክልል ከተሰማራው መከላከያ ጋር የሚመጣጠን ቁመና እያያዘ ወደ መምጣት እየሄደ እንዳለ ግን እንድናስብ የሚያደርጉ ነገሮች ቀደም ሲል የጠቀስኳቸው ነገሮች ናቸው እና እነዚህን እንግዲህ ሩም እያስገባን አንዳንድ ሊከሰቱ የሚችሉ ነገሮችን ፈጽሞ ዝግት ሳናደርግ ግን በአመዛኙ ወደዚህ እያመራ ያለ ይመስላል። የበለጠ እንድናጤ ነው። የበለጠ ስራ በፍጥነት እንድንሰራ የሚያደርግ ነገር ነው። እዚህ ላይ ከዚህ ርዕስ ከመውጣት በፊት መጨረሻ ላይ መጥቀስ የምፈልገው ነገር ምንድን ነው? አገዛዙ አሁንም አጠፋ ናቸው፣ ደማሳስ ናቸው ማለትም ቀጥሏል። ማን ነበር ያ የኢራቅ የውጭ ጉዳይ ሚኒስትር ታሪቅ አዚዝ ነው። ባግዳድ ልትከበብ ወይ ልትያዝ ጫፍ በደረሰበት ጊዜ ሁሉ ይነዛው የነበረ ፕሮፓጋንዳ በተለየ ሁኔታ በአገዛዝ እየወደቁ ባለው አገዛዞች የሚሰራጭን ጥቁር ፕሮፓጋንዳ ውክልና ተደርጎ የሚወሰድ ሰው ነው እና አጥፋቸዋለሁ፣ አጥፍቻቸዋለሁ፣ ደምስሻቸዋለሁ፣ መትቻቸዋለሁ ማለት ከጀመረ ሁለት ዓመት ሞላው። የመጨረሻ ነው፣ የመጨረሻ ነው፣ የመጨረሻ ነው፣ የመጨረሻ ነው ማለት ከጀመረ ሁለት ዓመት ሞላው እና እስካሁን መሬት ላይ ያለውን ሪያሊቲ መቀየር አልቻለም፣ የመቀየር አቅምም የለውም። ይሄ ሁኔታ ምናልባት ምናልባት እንደው አሁን እየተካሄድ ያለው የፋኖር እንቅስቃሴ በተወሰነ ደረጃ ወደኋላ ተመልሷል ቢባል እንኳን ብልጽግና ወይ አብይ አህመድ ከዚህ በኋላ በምንም አይነት የአማራ ክልልን ማስተዳደር የሚችልበት ሁኔታ ይኖራል ብዬ አላምንም።